በአብ በወልድ በመንፈስ ቅዱስ ስም አምነን የጻድቅ ሰው ነፍስ ከዚህ ዓለም ከስጋዋ በምትለይበት በሰማያዊ ጉዞዋ ላይ የሚደረግላትን አቀባበል ባጭሩ በዚህ መጽሐፍ እንረዳለን። ጌታችን ኢየሱስ ክርስቶስ በዚህ በምድራዊ ዓለም ሳላችሁ ሃይማኖት ተማሩ፣ ምግባር ስሩ ብሎ አዟል። እንዲህ ማለቱ ስለምን ነው ቢሉ ሚዳቋ እንደ ጎሽ፣ እንደ ድኩላ፣ እንዳነሰወር እንደ ነብር፣ እንደ ሰሳ ሲዘሉ ይኖሩ ውሎ ውሎ ከቤት ኑሮ ኑሮ ከመሬት። ኋላም በእለተ ሞት በጌታ ቃል መጠየቅ አይቀርም። ና ሃይማኖት ተማሩ፣ ምግባር ሰው ማለት ስለዚህ ነው። ማንም ሰው በድንገት ወይም ታሞ ይሞታል። በሞተም ጊዜ የመልካም ሰው ነፍስ የሆነች እንደሆነ ገና በጻዕረ ሞቷ ሳለች ነፍስ ከስጋ ሳትለይ መላእክተ ብርሃን በቀኝ፣ መላእክተ ጽልመት በግራ ሆነው ወደ እሷ ይመጣሉ። መጥተውም ባዩት ጊዜ የብርሃን ቀሚስ ለብሳ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን አክሊል ደፍታ፣ የብርሃን ዘውድ ተቀዳጅታ፣ የብርሃን ዝናር ታጥቃ፣ የብርሃን ጫማ ተጫምታ፣ የመስቀል ምልክት ያለበት የብርሃን ዘንግ ይዛ፣ ከፀሐይ ሰባት እጅ አበርታ፣ ከመብረቅ ሰባት እጅ አስፈርታ፣ እጹም እግዚእነ ኢየሱስ ክርስቶስን መስላ አምራ ሰምራ ትቆያቸዋለች። በዚህ ጊዜ የመላእክተ ጽልመትን እንዳይሳት ትፈጃቸዋለች። እንደ ፀሐይ ታንጸባረቅባቸዋለች፣ ትገለምጣቸዋለች። ይፈሯታል፣ ይሸሿታል። ከፊቱ አርቀው ይቆማሉ። ምንም ከእሱ አርቀው ቢቆሙ ጠርተው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታም ያለሽ በማን ስ ታመልክ ያለሽ የሥላሴን ሦስትነት አንድነት ምልአት ስፋት ርቀት የጌታን መውረዱን መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መሰቀል መሞቱን አምስቱን አእማደ ምስጢር አስራ ሶስቱን ሕማማተ መስቀል ተምረሻል? የእግዚአብሔርን እንግዳ ተቀብለሻል? ሰንበትን አክብረሻልን? ብለው ይጠይቋታል። እርሷም የተማረች ቃሏም የታመነ ነውና አዎን የሥላሴን አንድነት ሶስትነት ምልአት ስፋት ርቀት መውረድ መጎለዱን ወልደ አብ ወልደ ማርያምነቱን መገፈፍ መገረፉን መሰቀል መሞቱን አምስቱን አይማለ ምስጢር አስራ ሶስቱን ማመት መስቀል አውቃለሁ የእግዚአብሔርንም እንግዳ ተቀብዬ ሰንበትን አክብሬ የኖር ነበርሁ ግን እንደ እናንተ ያለ የከፋ የከረፋ ሻጋታ አይቼም ሰምቼም ደርሶብኝም አላውቅ ብላ ትመልስላቸዋለች። መላእክተ ጽልመት መርምረው የእነሱ ድርሻ አለመሆኗን ካረጋገጡ በኋላ አንቺ ነፍስ እኛ ያጣናትን መንግሥተ ሰማያት አንቺ አገኘሻት እያሉ እያዘኑ እየተከዙ ትተዋት ይሄዳሉ። ከዚህ በኋላ መላእክተ ብርሃን ከገነት መልካም መልካም ሆነ ሽቷ ቆርጠው ይዘው መጥተው በአጠገቧ ከበዋት ይቆሙና ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታምኛለሽ? በማን ታመልክ ያለሽ የስላሴን አንድነት ሶስትነት ብላት ስፋት ርቀት የጌታን መውረዱን መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መሰቀል መሞቱን ታውቂያለሽን? ብለው ይጠይቋታል እርሷም ቃሏ እውነት የተማረች እምናትና፣ አዎን የስላሴን አንድነት ሶስትነት መልአት ስፋት ርቀት የጌታን መውረዱን መወለዱን ወልዳ ወልደ ማርያምነቱን መገፈፍ መገረፉን መሰቀል መሞቱን አውቃለሁ ትላቸዋለች። ዳግመኛም አምስቱን አእማደ ምስጢር አስራ ሶስቱን ሕማማተ መስቀል ተምረሻል፣ ሰንበትን አክብረሻል፣ እግዚአብሔርን እንግዳ ተቀብለሻልን ብለው ጠይቋታል። እርሷማ አወን አውቃለሁ፣ እናንተማ ወዳጆቼ ዘመዶቼ አይደላችሁምን? ያዘዛችውኝን ሰርቼ የመከራችሁኝን ስም ሰምቼ እኖር አልነበረም? ምን ብላ ትመልስላችኋለች። የጻድቅ ነብስ መላይተ ብርሃንን እንዲህ የምትላቸው ወዴት ታውቀዋልቸዋለች እና ነው ቢሉ የመልካም ሰው ነፍስ የሆነች እንደሆነ በዓለመ ስጋ በአካል ነፍስ ከመላይክተ ብርሃን ጋር ከሰማይ ሰማያት እየወጣች እየወረደች ጌታዋን ፈጣሪዋን ስታመሰግን ትኖር ነበርና ስለዚህ ያውቃችኋለሁ ትላቸዋለች። መላእክተ ብርሃን የሚያችን ነፍስ መርምረው የእነሱ ወገን መሆኗን ካረጋገጡ በኋላ እኛም አናውቅሽን ለምን ከቃልሽ እናገኘው ብለን ነው እንጂ ብለው ይመሰክሩላታል። ከዚህ ሁሉ በኋላ ነቢዩ ዳዊት በገናውን ዝራ፣ መሰንቆውን ይዘው ጌታን መልፍ ኃይላት መላእክትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን አስከትሎ ወርዶ በቁመናዋ የሰራችውን የምግባሯን ዋጋ ቃል ኪዳን ሰጥቷት ተመልሶ ሰማየ ሰማያት ያደርጋል። መውጣት መውረዱ ለእኛ ክብር ሲል በለበሰው ስጋ ነው እንጂ በመለኮትነት ውስጥ በሁሉ የመላ ስለሆነ መውጣት መውረድ የለበትም። ከዚህ በኋላ መልአከ ሞት አእምሮ ሰምሮ ፍጹም መልአከ ሳይል መልአከ ብርሃን መስሎ ይታያታል። ስለምን መልአከ ሞት መልአከ ሳይል መልአከ ብርሃን መስሎ ይታያታል? ፊሉ እንዳትባባ። ከዚህ በኋላ መላእክተ ብርሃን ያንን ከገነት ቆርጦ ያመጡትን የሽቶ አበባ ከአፍንጫዋ ላይ ጣል አድርገው ሲያነሱት በዚያ የሽቱ መዓዛ ተመስጣ ነፍሷ ከስጋዋ ትለያለች። በጻድቅ ሰው ነፍስ ፀይር ጋይር የለባትምና፣ ከዚህም በኋላ መላእክተ ብርሃን በፊት በኋላ በቀኝ በግራ ሆነው ይዘዋት ሲሄዱ ሌሉያ ለአብ ሌሉያ ለወልድ ሌሉያ ለመንፈስ ቅዱስ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ እያሉ ያመሰግናሉ። ከውርዳዊት የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው እንዳለ ዕዝራም የጻድቃነታቸው መታቸው ሕይወታቸው ነው እንዳለ መሰንቆውን ዳዊት እየደረደረ እያመሰገኑ በይባቤ በዝማሬ ወደ ጌታ ይዘዋት ይሄዳሉ። ከዚህ በኋላ መላይክ ተጽንመት ከጌታ ትእዛዝ ሳይቀብሉ አይለቁምና ራስ ራሷን እየተመለከቱ ሲከታተሏት ከቫይራ ሰዓት ይደርሳሉ። የቫይራይ ሰዓት ቦታዋ ስፍራዋ ወዴት ነው? መጠኗስ ምን ያህል ነው ቢሉ፣ ቦታዋ ከጠፈር በላይ ከሃኖስ በታች ከመካከል በምጽናተ ሰማይ ነው። መጠኗም ይህችን ሰው የሰፈረባት ዓለም ታህላለች። ቀኟ እሳት ግራዋ ባሕር ነው። ውስጧ ገደል ነው። በመካከሏም እንደ ጭራ የቀጠለ ጠባብ መንገድ አለ። እንዲህማ ከሆነ ምን አድርጋ ትሻገረዋለች ቢሉ በዚህ ዓለም ያሉ አእዋፍ ዳሩን፣ ገደሉን፣ ባሕሩን፣ እሳቱን ላይላዩን በክንፍ እየበረሩ ተሻግረው እንዲሄዱ የእርሷም ሃይማኖቷና ግብሯ ክንፉማት መላእክተ ብርሃን ላይላዩን በክንፍ ይዘዋት ይሻገራሉ። እሷም ከመካከል ስትደርስ ቁልቁል ስትመለከት፣ መላይክተ ብርሃን ይህ እሳቱ፣ ባህሩ፣ ገደሉ፣ ዱሩ ምንድን ነው ብላ ጠይቃቸዋለች። መላይክተ ብርሃንም አንቺ ምግባር ብትሰሪ፣ ሃይማኖት ብትማሪ፣ ሰንበትን ብታከብሪ በዚህ መጣሽ እንጂ ምግባር ያልሰሩ፣ ሃይማኖት ያልተማሩ ዘመዶችሽ በዚያ ዋረው፣ ከስለው፣ እንደዝማት ተኮማትረው፣ መከራይተው ነው የሚሻገሩ አጢሯታል። እርሷም ወየው ወየው በዚያ ዓለም ላሉ ሰዎች እንዲህ ያለ ብርቱ መከራ እንዳለባቸው ማልበረገራቸው ብላ አዝና ተክዛ አልቅሳ ወጥታ ትሄዳለች። ስትሄድም ዛሬ በዚህ ዓለም ያለች ሙሽራ አባት እናቱ በመልስ ጠርተዋት በፍስሐ በደስታ እንደምትሄድ እርሷም ከፈጣሪዋ ለመገናኘት ስትሄድ በፍስሐ በደስታ ትሄዳለች። ዳግመኛም ዛሬ በዚህ ዓለም ያሉ እናት አባት ልጃቸው የሚበላውን የሚጠጣውን አሰናርተው እንዲቆዩ እርሷም ፈጣሪዋ የመኖሪያውን ቦታ መንፈሳዊ ምግብና መጠጥ አዘጋጅቶ በፍስሐ በደስታ ይቆያታል። እርሷም ከገሃነመ የሳት መውጣቷ ደስ ደስ እያላት ከጌታ ዘንድ ስትደርስ ሰግዳ ትቆማለች። ከዚህ በኋላ ጌታ ይጠይቃታል። ሲጠይቃትም የወንድ ነፍስ የሆነች እንደሆነ አንቺ ነፍስ እንጨት መቁረጥ፣ ቤት ማነጽ፣ ፈረስ መጋለብ፣ ውሃ ዋና፣ ሰንጠረዥ፣ በገና፣ እርሻ፣ ቁፋሮ፣ ጸናጽል፣ ከበሮ ሴት በትርቁ ታውቂያለሽን? ብሎ አይጠይቃትም። የሴትም ነፍስ ብትሆን አንቺ ነፍስ አለሞ መደቆ፣ ሳለስልሶ፣ መፍተን፣ ወጥ መስራት፣ እንጀራ መጋገር፣ ጠላና ጠጅ መጥመቅ ታውቂያለሽን? ብሎ አይጠይቃትም። እንግዲህ ያምን ብሎ ይጠይቃታል ቢሉ አንቺ ነፍስ በማን ታምኝ ያለሽ በማንስ ታመልክ ያለሽ? አንድነቴን፣ ሶስትነቴን፣ ምልአት ስፋቴን፣ ርቀቴን፣ ከሰማይ ሰማያት መውረዴን፣ ወልዳ ወልደ ማርያምነቴን መገፈፍ መሞቴን አምስቱን አእማደ ምስጢር አስራ ሶስቱን ማማተ መስቀል ታውቂያለሽን ብሎ ይጠይቃታል። ሰዋም የተማረች ቃሏም እውነተኛ ነውና አቤቱ ጌታ ሆይ ሶስትነትን አንድነትን ምላት ስፋትን ርቀትን መውረድ መወለድህን ወልዳ ወልደ ማርያምነትህን መገፈፍ መገረፍህን መሰቀል መሞትህን አውቃለሁ ብላ ትመልሳለች። ከዚያም የጌታ ቃል እውነት ነውና መላእክተ ብርሃንን ጠርቶ ይቺ ነፍስ ሚመን ክርስቲያናዊት ናትና መንግሥተ ሰማያት እንጂ ገሃነመ እሳት አይገባትም፣ ነፍሷን ከስጋዋ ጋር አዋህጄ እጹ መንግሥተ ሰማያትን እስካወር ሰዓት ድረስ አራት ቀን መንግሥተ ሰማያትን ሶስት ቀን ገሃነመ እሳትን አዙራችሁ አስጐብኝታችሁ ከጻድቃን ጋር በገነት አምሮዋት ብሎ ያዛል። ከዚህ በኋላ መላእክተ ብርሃን ይዘዋት ወጥተው መንግሥተ ሰማያትን ብሔረ ጻድቃንን ሦስት ቀን አዙሮ አሳይቶ አስጎብኝተው ሽታዋን ጣይሟን በረቡነው አስረጸው አንቺ ነፍስ ሃይማኖት ብትማሪ በግባር ብትሰሪ ከእንዲህ ያለ ሐዘን ከሌለበት የደስታ ቦታ ያኖርሻል ብለው ወደ ገሃነ መሳት ይዘዋት ይወርዳሉ። ከገሃነ መሳት ውስጥ ያለውን የእሳቱን ዘውድ፣ የእሳቱን አክሊል፣ የእሳቱን ዘንዶ፣ የእሳቱን ባብ፣ የእሳቱን አንበሳ፣ የእሳቱን ዝናር፣ የእሳቱን ጫማ የእሳቱን ነብር፣ የእሳቱን ውሻ፣ የእሳቱን ዝሆን፣ የእሳቱን መጋዝ፣ የእሳቱን ሰይፍ፣ የእሳቱን ጦር፣ የእሳቱን ወፍጮ፣ የእሳቱን ሙቀጫ፣ ክፋቱን፣ ክርፋቱን አራት ቀን አዙሮ አስጎብኝቶ ይመልሷታል። ከዚህም አውጥተው ሀገረ ሕያዋንን፣ ሀገረ ሰማይታትን፣ ሀገረ ደናግልን፣ ሀገረ መነኮሳትን፣ ሀገረ ሕጋውያንን እያዞሩ እያሳዩ አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ጌታ በቸርነቱ ከዲያብሎስ መገዛት እንዲህ ያለ መከራ አውጥቶ ከእንዲህ ያለ ተርላ ደስታ በቃሽ ብለው ወስደው ከጻድቃን ጋር በገነት ያኖሯታል። ገነት ያለችው በወዴት ናት ቢሉ፣ በፀሐይ መውጫ ወይም በስተምስራቅ በኩል ናት። በአራቱ አማይ ዘኗ አራቱ ተራሮች አሏት። በአራቱ ተራሮች መካከል አራት አፍላጋት ገብተው ያወጠጧታል። አራቱ አፍላጋት ማን ማን ናቸው ቢሉ፣ አንደኛው አባይ ግዮን ሲሆን እሱም ወይን ነው። በኢትዮጵያና በግብፅ ያሉትን የወንዙ ውሃዎቹ ሁሉ ሰብስቦ ይሄድና ገነትን አጠጥቶ ተመልሶ ኢያሪኮ ይገባል። ሁለተኛው ኤፌሶን የሚባለው ወንዝ ሲሆን እሱም ወተት ነው። በህንደቂ አገር ያሉትን የወንዝ ውኃዎች ሁሉ አሰባስቦ ተመልሶ ውቅያኖስ ይገባል። ሦስተኛው ጤግሮስ የሚባለው ወንዝ ማር ነው። በዩናውያን አገር ያሉትን የወንዝ ውኃዎች ሁሉ አሰባስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ባሕር ኤርትራ ይገባል። አራተኛው ኤፍራጢስ የሚባለው ወንዝ ዘይት ነው። በአውሮፓ፣ በፋርስ፣ በባቢሎን ያሉትን የወንዙ ውኃዎች ሁሉ አሰባስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ባሕረ ኤርትራ ይገባል። ከነዚህ ከአራቱ አፍላጋት እየመነጨ ወደ ገነት የሚገቡት አራት አይነት ፈሳሾች በገነት የሚኖሩ ጻድቃንን ሳይበሉ ሳይጠጡ በጣይማቸውና በማእዛቸው ሽታ ብቻ ሲያረኳቸው ይኖራሉ። ወደ ቀድሞ ነገራችን እንመለስና ያቺ ደገኛዊቱ ነፍስ ከገሃነመ እሳት መውጣቷን መንግሥተ ሰማያት መግባቷን የገሃነመ እሳትን ሥቃይ እያሰበች ፈጣሪዋን እያመሰገነች እስከ ጊዜ ምጽአት ድረስ በፍሳሐ በደስታ ትኖራለች። ከምጽአትም በኋላ ከሥጋዋ ጋር ተዋህዳ ተድላ ደስታ ካለበት ፍጹም መንግሥተ ሰማያት ትገባለች። መንግሥተ ሰማያት ያለችው በወዴት ነው ቢሉም ከኢዮር በላይ ከሰማይ ወዱድ በታች በመካከላቸው ናት። መንግሥተ ሰማያት የተባለችውም ኢየሩሳሌም ሰማያዊት ናት። የሆን ቀድሞ ዲያብሎስ በክብሩ ሳለ የእሱ ከተማ ነበረች። እሱ ከተሻረ ወዲህ ግን አዳምን የፈጠረው በእሱ ምትክ ስለነበረ ከነ ልጅ ልጆች ርስት ትሆንህ ብሎ ጌታ ሰጡታል። የመልካም ሰው ነፍስ ሁኔታ ባጭሩ ይህ ነው። እግዚአብሔር ይህን ክብር ያድለን አሜን።